በአካባቢው በሚስተዋሉ ችግሮች ሳቢያ የምርት አቅርቦት ላይ ክፍተት እየተፈጠረ የዜጎች የኑሮ ሁኔታን ከባድ አድርጎታል። የወር ደመወዛችን እንኳን አስቢዛችን መሸፈን የምችልበት እንትን አይደለም። ያለን ሁሉም ነገር ሰማይ ስለነካ ዘይቱ ውድ ነበር ጤፉ፣ ሁሉም ነገር ሰማይ ስለሆነ በዚህ በማህበር ሲመጣ ግን ብዙ ነገር ይቀንስልናልና፣ ጫማን ቢያንስ እየተወሰነ ቀንሶ መኖር የሚያስችልበት የሚያስችልበት እንትን ገጥመናል ብዬ አስባለሁ። የወልዲያ ከተማ አስተዳደር በዜጎች ላይ የሚፈጠረውን የኑሮ ጫና ለመቀነስ የተለያዩ ስራዎችን እየሰራም ነው። ከምርት አቅርቦት ጋር ተያይዞ ያሉ ክፍተቶችን ለመሙላትና ዜጎች በተመጣጣኝ ዋጋ ምርቶችን ማግኘት እንዲችሉም አማራጮችን እያመቻቸም ነው። ከእነዚህ አማራጮች አንዱ ትልልቅ የገበያ ማዕከላትን በመገንባት ሸማች ማህበራትን ማደራጀት ነው። በቀጥታ ሸማቹን ከአምራቹ ጋር የማገናኘትና ሰንሰለቱን የመቁረጥ ጉዳይ ዋና ተግባር ነው። ይሄ ለኑሮ ውድነቱ ወሳኝ ስራ ነው ብለን ነው እየሰራ ነው ያለ ነው። ይህን በክፍለ ከተማና በቀበሌ፣ በሞርኒንግ ማርኬት፣ በሰንደይ ማርኬት እንደዚህ እንደዚህ አይነቶችን እያጠናከርን የአካባቢውን የኑሮ ውድነት ባላንስ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። ከተማ አስተዳደሩ በስምንቱም ከተሞች በ100 ሚሊዮን ብር ወጪ የገበያ ማዕከላትን እየገነባ ሲሆን የተወሰኑት አሁን ላይ ያልቀው ሸማች ማህበራትን በማስገባት አገልግሎት እየሰጡም ይገኛሉ። በዚህም ነዋሪው በተመጣጣኝ ዋጋ ምርቶችን ለማግኘት አስችሎታል። ከገበያው በጣም ይለያያል። ገበያ ላይ እስከ አንድ ሺህ ብር ድረስ ገብቶ ነበር ዘይቱ። አሁን መንግስት ይህን ካመጣ በኋላ ነው እንግዲህ፣ የተወሰነ ቀን ውስጥ ያለው እና አሁን በአምስሳን የገዛ ውስጥ ሸማች ማህበሩ ግን እዚህ ቅርንጫፍ ስለተከፈተ እና አካባቢ ሰው እዚህ ፓስታ መኮረኒም አለ ዱቄትም አለ ዘይትም አለ። በተመደብለህ እየመጣ ሲገዛ ደስ ይለዋል። በአካባቢው የሚስተዋለውን የጸጥታ ችግር ምክንያት በማድረግ ነጋዴው በምርቶች ላይ ዋጋ በመጨመር የኑሮ ውድነቱ እንዲባባስ ማድረግ ተግባር ይስተዋላል። ከተማ አስተዳደሩም በአንድ በኩል ህገ ወጦችን የመከላከል በሌላ በኩል ደግሞ ሸማቹን ከአምራቹ ጋር የማገናኘት ስራን እየሰራ ነው። እዚህ ጋር ሊገባ የሚችለው አካል አምራችና ጅምላ አከፋፋይ ነው ያ ማለት ቀጥታ አምራች ላይ ወይም ጅምላ አከፋፋዩ ጋር ግብይቱን ያገኛል ማለት ነው። ከቸርቻሪ ወደ ጅምላ አከፋፋይና ወደ አምራች ቀጥታ ግብይቱን ማግኘት ይችላል። በዙሪያ ያሉ አርሶ አደሮች፣ ሸማች ህብረት ስራ ማህበራት፣ አቅራቢዎች፣ ጅምላ ነጋዴዎች፣ ዩኒዮኖች ጭምር ከዚህ ገበያ ማዕከል አቅርበው ከነጋዴው ከሚያቀርበው ዋጋ 15 ዝቅ አድርገው ለህዝቡ እንዲሸጡ ለማድረግ ወደ 14 ነጋዴዎች ገበያ ማዕከል ላይ ያስገብተናል ማለት ነው። አሁን ላይ በስምንቱም ከተሞች የገበያ ማዕከላቱን ገንብቶ በማጠናቀቅ ዜጋው ምርትን በተመጣጣኝ ዋጋ የሚያገኝበትን ሁኔታ መፍጠር ላይ ትኩረት አድርጎም እየሰራ ይገኛል። የግንባታውን ስራ የወሰደው ስራ ተቋራጭም ስራውን ለመጨረስ ትኩረት አድርጎ በመስራት ላይ ነው። አሁን የምንገኝበት የኢንዱስትሪ ሼር ነው። ያው ስራ መቶ ፐርሰንት ተጠናቆ ከቀጥታ ለአቅራቢዎች ርክክብ ተደርጎ ስራ ተጀምሮበታል ቀሪው የካሽክሮፕ ፕሮጀክት አለ። እሱ ደግሞ ያው የዲዛይኑ በዚህ መልክ ነበር መጀመሪያ ተሰጥቶ የነበረው። ነገር ግን ከቦታ አቀማመጥና ጠቃላይ ካለው አገልግሎት ጋር በመነሳት ወደ ግራውንድ ፕላስ ዋን ደረጃው እንዲያድግ ተደርጎ ስራውን በመፋጠን ላይ ያለንበት ሁኔታ ነው ያለው። እሱም በተባለው ጊዜ መቶ ፐርሰንት የሚጠናቀቅና አሁን ላይ ወደ 73 ፐርሰንት የደረሰበት ሁኔታ ነው ያለው 2018 ላይ አሁን ከባለፈው 2017 ላይ ከነበረ የዋጋ ንረትና የኑሮ ውድነት የሚያስተካክል ዘለቄታ ያለው የገበያ ማዕከል ክልላችን 50% የክልላችን መንግስት ከተማ አስተዳደራችን ጭምር 50% ችሎ ከ100 ሚሊዮን ብር በላይ ወጭ ተደርጎ እየተገነባ ነው ያለው። የገበያ ማዕከላቱ በክልሉ የንግድና ገበያ ልማት ቢሮና በከተማ አስተዳደሩ በጋራ የሚሰራ ሲሆን አሁን ላይ አንደኛው የገበያ ማዕከል ተጠናቆ ወደ ስራ መግባት ችሏል። ሁሉም የገበያ ማዕከላት ሲጠናቀቁም ምርትን በሰፊው በማቅረብ የሚስተዋለውን የኑሮ ውድነት ለማቅለል ትልቅ ድርሻ ይኖራቸዋል ተብሎም ይታመናል።